ሰላም ሰላም ውድ የበረከት ዩቲዩብ ሰብስክራይበሮች ቤተሰቦች አድናቂዎቼ ይሄንን ቪዲዮ የምቀርጸው ዛሬ ቀን 28 ስምንተኛ ወር 2017 ነው እንደ ኢትዮጵያ አቆጣጠር። እና ይሄንን ቪዲዮ ከሁለት ዓመት በኋላ ህልሜ ይሆናል ብዬ ያስቀመጥኩት በወረቀት እዚህ ያስቀመጥኩት እዚህ ያስቀመጥኩት ከሁለት ዓመት በኋላ ከ400 ሺህ ሰብስክራይበር በላይ ያለው ዩቲውብ ቻናል መክፈት ነው። ከሁለት ዓመት በኋላ ከ400 ሺህ በላይ ሰብስክራይበር ወይም ደግሞ ቤተሰብ የዩቲውብ ቤተሰብ እንዲኖረኝ አስቀምጫለው ማለት ነው። ይሳካል ላይሳካም የሚለውን አብረን እናያለን። 2017 በ2020 አብረን የምናየው ይሆናል ማለት ነው። 2019 ላይ ህልሜ ተሳክቷል ወይስ አልተሳካም? ይሄ ህልሜ የሚሳካ ከሆነ ለሁላችሁ፣ ከጎኔ ለነበራችሁ ቤተሰቦች በሙሉ ከልብ ምስጋና አቀርባለሁ። ወዳችኋለሁ።